ሰላም ጤና ይስጥልኝ፣ ክብራትና ክብራን የቻናል የተከታታዮች በያላችሁበት ሰላማችሁ ይብዛ። እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ዛሬም እንደተለመደው አሪፍ እና ጠቃሚ የሆነ መረጃ ይዤላችሁ ቀርብ ያለው በዛሬው ፕሮግራም የምናየው ብዙዎቻችሁ በውስጥም በኮመንትም እየጠየቃችሁ ነው። በእርግጥ እስካሁን በውስጥ የመለስኩላችኋላችሁ፣ ነገር ግን እስካሁን ድረስ ያልገባችሁ ስላላችሁ የምትመለከቷት ይቺ ምልክት በስልካችሁ ላይ ከቅርብ ጊዜ ወዲህ በሁሉም ሰው ስልክ ላይ እየታየች ትገኛለች ማለት ነው። ስለዚህ ይህ ምልክት ምንድን ነው? ይህ ምልክት ሲመጣስ ምን አይነት ማስጠንቀቂያ እየሰጠን ነው ስልካችን? የሚለውን ሙሉ ማብራሪያ በዛሬው ፕሮግራም የምናይ ይሆናል። ቪዲዮውን ላይክ እያደረጋችሁ እስከ መጨረሻው ከኔ ጋር እንድትቆዩ በአክብሮት ጋብዛለሁ። አብራችሁ ይቆዩ። እሺ፣ ተመልሰናል ጓደኞች። እንግዲህ እንደምትመለከቱት ለምሳሌ እኔ ስልኬ ላይ ኖቲፊኬሽን ላይ አሁንም ይገኛል ማለት ነው። እስክሪኑ ላይ እንደምትመለከቱት ስልኬ ኖቲፊኬሽን ላይ ከላይ ተቀምጣ ትገኛለች ማለት ነው፣ የአረንጓዴ ምልክቷ ማለት ነው። ታዲያ ይቺ ምልክት ብዙዎቻችሁን አሳስባቸዋለኝ በውስጥ እየመጣችው አረ ስልኬን ጠልፈውታል ምናምን፣ ምን ልሆንም ብዙ ሰው ነው የሚጠይቀኝ ማለት ነው። ለመመለስም ለብዙዎችም መልሻለሁ ማለት ይቻላል። ነገር ግን ሰፋ ያለ ማብራሪያ ያስፈልገዋል ማለት ነው። ስልካችን ምንን እየጠቆመን ነው? እንደዚህ አይነት ዋርኒንግ የሚያመጣው የሚለውን በደንብ ማወቅ ያስፈልጋል ማለት ነው። ይቺ ምልክት በምትኖርበት ሰዓት ሁለት ነገር ስልካችን እየጠቆመን ነው ማለት ነው። የመጀመሪያው ካሜራ አክሰስ ነው። ሁለተኛው ደግሞ ማይክራፎን አክሰስ ነው። ይቺ ምልክት ካያችሁ ስልካችሁ ምን እየተጠቀመ ነው ማለት ነው። ማይክራፎኑን እየተጠቀመ ነው ማለት ነው። ሁለተኛው ደግሞ ይህ ምልክት ካያችሁ ደግሞ ስልካችሁ ካሜራውን እየተጠቀመ ነው ማለት ነው። ስለዚህ ካሜራው ኦን ሆኗል ማለት ነው። እናንተ አብርታችሁ ሊሆን ይችላል፣ ሌላ ሰው አብርቶባችሁ ሊሆን ይችላል። ብቻ የእናንተ ካሜራ እየሰራ ነው ማለት ነው። ሶስተኛው ደግሞ ይህን ምልክት ካያችሁ ምንድን ነው፣ ቦዝ አክሰስ ይባላል። ወይም ደግሞ ካሜራም ማይክራፎንም ሁለቱንም እየተጠቀመ ነው ስልካችሁ ማለት ነው። ይህ ነገር እንዴት ይከሰታል ካላችሁ፣ አንደኛ እናንተ ስትጠቀሙ፣ ለምሳሌ የስልካችሁን ካሜራ ከተጠቀማችሁ ቲክቶክ ቪዲዮ የምትቀርጹ ከሆነ ፌስቡክ፣ ዩቲዩብ ማንኛውም ቦታ ላይ ካሜራችሁን በምትጠቀሙበት ሰዓት ይቺ ምልክት ትመጣለች። ዋናው አላማዋ ስልካችሁ ካሜራውን እየተጠቀመ እንዲሁ የሚጠቁም ነው ማለት ነው። ሁለተኛው ደግሞ ማይክራፎን አክሰስ ትባላለች። ይቺ ምልክት ከመጣች ስልካችሁ ማይክራፎን እየተጠቀመ ነው። ወይም ለምሳሌ ለሰዎች ዋትሳፕ ላይ ኢሞ ላይ ሪከርድ ስታደረጓይታችሁ ከሆነ ትመጣለች። ማንኛውም ቮይስ የእናንተን ድምፅ ሪከርድ በምታደርጉበት ጊዜ ይቺ ምልክት ትመጣለች ማለት ነው። አሁን ዋናው ጥያቄ ግን ግዴታ መለየት ያስፈልጋል። ማለትም ብዙዎቻችሁ የሚያሳስባቸው ስልካችን ተጠልፎ ይሆናል የሚለው ነው። ስልካችሁ ደግሞ ሲጠለፍ የሚያሳያቸውን ምልክቶች ይነግራችኋሉ እና እንደንድ መፍትሄውንም ስለምነግራችሁ ተረጋግታችሁ አድምጡኝ ማለት ነው። ስለዚህ ይቺን የአረንጓዴ ምልክት ከላይ ኖቲኬሽን ፓናዱ ላይ ስታዩዋት ምን ማድረግ አለባችሁ? እሷን ትነኳታላችሁ ማለት ነው። ተነካችኋት በኋላ ምን አይነት አፕሊኬሽን እየተጠቀመ እንዲሁ ካሜራውን ያሳያችኋል ማለት ነው። ለምሳሌ እኔ ማይክራፎን በተና ያላት ማለት ነው። ካያችኋል በትክክል ስክሪኑ ላይ ምንድነው? ቢንግ ዩዝድ ባይ ሪከርደር ነው የሚለው ስልኩን አሁን ሪከርድ እያረኩበት ስለሆነ ግዴታ እዚ ጋ ማይክራፎን ምልክት መታለች ማለት ነው። ስለዚህ አፕሊኬሽኑን ኤክስ ሪከርደር የሚለውን አፕሊኬሽን ነው የምጠቀመው፣ ስክሪኑን ሪከርድ ለማድረግ ማለት ነው። ስለዚህ ይሄ ኤክስ ሪከርደር የሚለው አፕ እየተጠቀመ ነው ማይክራፎኑን ብሎ እዚህ ጋር መጣል ማለት ነው። ለምሳሌ ካሜራውን ላብራው ደግሞ ካሜራ የት ነበር? እሺ ካሜራውን አበራሁት። እንደምትመለከቱት ካሜራውን ሳበራው ደግሞ ተጨማሪ ምልክት መጣች። ቦዝ አክሰስ ያልኳችሁ ቅድም ማለት ነው። ታያችኋት ከላይ በትንሽ ከታያቸው ማይክራፎንም ካሜራም ስልኬ ላይ እየተጠቀምኩ ነው ማለት ነው። ስለዚህ አሁን ያችን ምልክት ስነካት ሁለት ነገር ያመጣልኛል። ሁለት ነገር አመጣልኝ። የመጀመሪያው ቢንግ ዩዝድ ባይ ካሜራ ይላል። ሁለተኛው ደግሞ ሪከርደር አፕሊኬሽን እየተጠቀምኩ ነው የነግረኛ ማለት ነው። ስለዚህ እናንተ ስትነኩት ለምሳሌ ከካሜራ ውጭ እናንተ አሁን ካሜራ እየተጠቀማችሁ ሳይሆን ኖርማል፣ እንዲህ ምልክት ከመጣ ሊያጠራጥራችሁ ይችላል። ስለዚህ ምን ማድረግ አለባችሁ? ከስልካችሁ እያንዳንዱን ፍቃድ የሰጣችሁትን አፕሊኬሽን መለየት ያስፈልጋ ማለት ነው ለምሳሌ ስልካችሁ ላይ የማትጠቀሙባቸው አፕሊኬሽኖች ካሉ የካሜራ ፍቃድ መስጠት የለባችሁም ማለት ነው የካሜራ ፍቃድ መስጠት የለባችሁም ምክንያቱም በዛ ውስጥ እናንተን ሊሰልሏችሁ ይችላሉ ማለት ነው ምንም ሳያስፈልግ ካሜራችሁን አክሰስ እንዲያደርጉ ከፈቀዳችሁላቸው እናንተን ለመሰለል የመጡ አፖች ናቸው ማለት ነው ስለዚህ ለምሳሌ ፍላሽ ላይት የሚባል አፕሊኬሽን አሁን ስልካችሁ ላይ ካለ የካሜራ ፍቃድ መስጠት የለባችሁም። ሌሎችንም እንመልከት እስኪ ለምሳሌ ወደ ሴቲንግ እንገባና አፕስ ላይ እንሄዳለን። አፕሊኬሽን የሚለው ላይ ከገባን በኋላ እስኪ ካሜራችንን አክሰስ እያደረጉ ያሉ አፖች እነማን ናቸው የሚለውን ማወቅ ያስፈልጋል። ካሜራ አክሰስ ማለት ለምሳሌ ዩቲዩብ አለ ዩቲዩብ አሁን እኔ ለምሳሌ ቪዲዮ ለቃለሁ፣ ግዴታ ካሜራ አክሰስ ፍቃድ መስጠት አለብኝ። ቲክቶክ አሁን ቪዲዮ የምትሰሩ ከሆነ እናንተም ካሜራ ፍቃድ ይጠይቃቸዋል። ምክንያቱም ካሜራ ይቀርጻቸዋል እንደገና ደግሞ ከጋለሪ ላይ አፕሎድ ለማድረግ ምናምን እነዚህ ነገሮች ያስፈልጋሉ። ነገር ግን የማትጠቀሙባቸው አፕሊኬሽኖች ካሉ ፍቃዳቸውን ማየት ይኖርባቸዋል። አንዱን ምሳሌ ላሳያችሁ ማለት ነው። ለምሳሌ ፌስቡክ እንሄድ፣ ፌስቡክ እዚህ ጋር እንደምትመለከቱት ፌስቡክ ላይ ከገባን በኋላ ፌስቡክ ላይ ከገባን በኋላ እንደምትመለከቱት ወደ ታች ትመጡና ፐርሚሽንስ የሚላለ ፐርሚሽን ይሄ ነው፣ ዋናው ነው። ፍቃድ የምትሰጡበት ቦታ ይሄ ነው ማለት ነው። ፐርሚሽን ፍቃድ ኖቲፊኬሽን ሊሆን ይችላል። ፎቶ ኢንድ ቪዲዮ እዚህ ጋር ፎቶ ኢንድ ቪዲዮ የሚላለ አሎ ነው ማለት ነው። ኦሎይስ አሎ ነው። ፌስቡክ ያው ፎቶና ቪዲዮ ፍቃድ ከጠየቃችሁ ግዴታ ነው፣ ምክንያቱም ፌስቡክ ላይ ፎቶ ቪዲዮ አፕሎድ ታደርጋላችሁ ትጭናላችሁ፣ ግዴታ የእናንተን አክሰስ ማድረግ ይኖርበታል ማለት ነው። ወደ ታች ትወርዱና ካሜራ ምትላለች፣ እንደምትመለከቷት ካሜራ የምትላለች አሁን ለምሳሌ ካሜራ ፐርሚሽን የለውም የኔ፣ ዶንታ አለው ነው የሚለው እናንተ ግን ይህ ላይ ከሆነ ዶንታ አለው ማለት አለባችሁ። ፌስቡክን አይደለም አሁን ፌስቡክ አለው በሉት መጀመሪያ ላይ ይሁን። ነገር ግን ሌሎች አፖች፣ ሌሎችን አፖች ዶንታ አለው የሚለው መጨረሻ ላይ አድርጉ ማለት ነው። የምትጠራጠሩት ካለበተለ በተለይ ስለዚህ እነዚህን ነገሮች ማስተካከል ይኖርባችኋል ማለት ነው። አሁን ደግሞ እስኪ ስልካችሁ ተጠልፎ ከሆነ ምን አይነት ምልክቶችን ያሳያል የሚለውን አጠራርጌ ልንገራችሁ። ስልካችን ተጠልፏል ብላችሁ የምትጠራጠሩ ከሆነ ቢያንስ እነዚህን ምልክቶች ማየት ይኖርባችኋል ማለት ነው። አንደኛ፣ ባትሪ ቶሎ ቶሎ ማለቅ። ምንም ስልካችሁን በደንብ ባትጠቀሙበት እንኳ ባትሪው ቶሎ ቶሎ እያለቀ ከተቸገራችሁ ይህም አንዱ ምልክት ሊሆን ይችላል። ሁለተኛው ደግሞ ዋናው ምልክት ደግሞ ምንድን ነው? ያልተለመዱ መልእክቶችና ጥሪዎች ከስልካችሁ ላይ ካያችሁ፣ ለምሳሌ እናንተ ሳትደውሉ ተደውሎ ካገኛችሁ ወይም የተደወለበትን ካገኛችሁ፣ ደግሞ መልእክቶች ሜሴጅ ላይ ስትገቡ እናንተ መልእክት ሳትልኩ የተለዋወጠ ሜሴጅ ካገኛችሁ ይህም አንዱ አጠራጣሪ ምክንያት ነው ማለት ነው። ሌላው ደግሞ ኢንተርኔት ነው። ኢንተርኔት ዳታ ፓኬጅ ሞልታችሁ የምትጠቀሙ ከሆነ በማታውቁት ሁኔታ ኢንተርኔታችሁ በፍጥነት የሚያልቅ ከሆነ ይህም አንዱ ምክንያት ሊሆን ይችላል። ሌላው ደግሞ የማታውቁት አፕሊኬሽን ስልካችሁ ላይ ካለ ማለትም፣ እናንተ ሳትጭኑ ስልካችሁ ላይ የወረደ አፕሊኬሽን ካለ ይህም ሌላው መንስኤ ሊሆን ይችላል፣ ወይም ስልካችሁ ለመጠለፉ አጠራጣሪ ነገር ሊሆን ይችላል ማለት ነው ሌላው ደግሞ የአፕሊኬሽኖች ችግር ነው። አንዳንድ አፕሊኬሽኖች በድንገት አልሰራ ካሏችሁ፣ የስታክ እያደረጉ የሚያስቸግሯችሁ ከሆነ ሌላ ደግሞ ሶሻል ሚዲያችሁ ፓስወርዱን የሚያስቸግራችሁ ከሆነ ፓስወርድ ከተቀየረ እነዚህ እነዚህ ምልክቶችን ካያችሁ ስልካችን ተጠልፏል ብላችሁ የምታስቡ ከሆነ ማድረግ ያለባችሁ ነገሮች አለ ማለት ነው። አንደኛ ስልካችሁን ገብተው እናንተ የምታደርጉትን እየሰለሉ ያሉ ካሉ መጀመሪያ ላይ ቅድም የነበረ የሆነ አረንጓዴ ምልክት ነክታችሁ አረንጓዴዋ የምትመጣ ከሆነ እናንተ ምንም ሳትጠቀሙ ያችን ነክታችሁ ለምን እንደመጣይ መጀመሪያ ላይ ነካ አድርጋችሁ ቸክ ታድርጋላችሁ ማለት ነው። እናንተ ምንም ሳትጠቀሙ የአረንጓዴው ምልክት አይመጣም ወይ ሌላ ሰው እናንተን እየተከታተለ ካልሆነ በቀር ማለት ነው። ሁለተኛ ደግሞ አንቲቫይረስ አፖችን ተጠቅማችሁ እስካን ማድረግ ትችላላችሁ ስልካችሁን ማለት ነው። ብዙ አንቲቫይረስ አፕሊኬሽኖች አሉ። እነሱን መጠቀም ትችላላችሁ ማለት ነው። ሌላው ደግሞ ፕላይ ፕሮቴክት የሚል አለ። ጉግል ፕላይ ስቶር ላይ ከገባችሁ በኋላ ከጎን ፕሮፋይላችሁን ነግታችሁ ፕላይ ፕሮቴክት የሚለውን ስትጫኑት አንደኛ ስካን የሚለውን ተጭናችሁ እስካን ማድረግ ትችላላችሁ። አሁን ስልካችሁ ላይ እናንተን እየሰለለ ያለ አፕሊኬሽን ካለ እዚህ ጋር ያስቀምጥላችኋል ማለት ነው። ወዲያው ዲሌት ማለት ትችላላችሁ፣ ሃርምፉል አፕ ፋውንድ የሚለውን ነግታችሁ ማለት ነው። አሁን ግን ኖ ሃርም ፉል አፕስ ነው የሚለኝ። ስልኬ ላይ ምንም አይነት ሃርም ፉል ወይም እኔን ለመከታተል ወይም ጎጂ የሆነ ማንኛውም አፕ ስልኬ ላይ የለም ማለት ነው። ሌላው ደግሞ ማድረግ ያለባችሁ ምንድነው፣ ከላይ የሴቲንግ ምልክት አለች። እሷን ትነኩና ሁለተኛውን ኢምፕሩቭ ሃርም ፉል አፕ ዲቴክሽን የሚለውን ትነካላችሁ። ይሄ ምንድነው? ኦን ካደረጋችሁት ሴንድ አናውን አፕ ቱ ጎግል ፎር በተር ዲቴክሽን ይላል። እናንተ ምንም ሳነኩ የማይታወቅ አፕሊኬሽን እናንተን ለመሰለል የገባ አፕሊኬሽን ስልካችሁ ላይ ካለ ያሳውቃችኋል ማለት ነው። ወደ እናንተ ሴንድ ያደርግላችኋል ጉግል። ስለዚህ ይህን በማድረግ መከታተል ትችላላችሁ ማለት ነው። ይህን ይመስላል እንግዲህ። ጥያቄ ካላችሁ ደግሞ በሌላ ቪዲዮ እመለሳለሁ ማለት ነው። ስለ ኤአይ ቱሎች ቪዲዮ እየሰራ ሁኖ ትላንትና አርቲፊሻል ኢንቴሊጀንስን በመጠቀም እንዴት አጫጭር የሚያምሩ ቪዲዮችን መስራት እንደሚቻል ቪዲዮ ሰርቻለሁ። ያላያችሁ ገብታችሁት። ነገር ግን ሳስበው ብዙ ሰው ኢንተረስት አይደለም። ስለ ኤአይ ብዙ ትምህርት ባሳይ የራሱ ሰው ኢንተረስት አይደለም። እና ፍላጎታችሁን አሳዩኝ፣ ከፈለጋችሁ ብዙ ነገር የማቀርብ ይሆናል ማለት ነው። አመሰግናለሁ ጓደኞች ስለተከታተላችሁ። እንደዚህ እያደረጋችሁ ስልካችሁን ከስካመሮች ከተለያዩ ነገሮች መጠበቅ ይኖርባችኋል ማለት ነው። አመሰግናለሁ። መልካም ጊዜ።